ከኤሊ ጋር በጋብቻ ረዥም ዓመት ትኖራለች። አንድ ዓመት ተምሬ ያለው ጃፓንኛ እና የምታስተምረን አስተማሪ ነች። ደግሞ የነገረችን ነበር ኤሊ ነው ማለት። ከኤሊ ጋር ተጋብታ ትኖራለች። ተጋብታ ትኖራለች። ያው ስትባይ አይ ቲንክ ለዚህ ነው ጃፓን፣ አይ ሆኒ ነው ትላቸዋለህ። አህለን ወሳህለ ነቢል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። ተመልሼም ወደ ሀገር ቤት እየሄድኩ ነው። የጃፓን ቆይታችን በሚያሳዝን መልኩ አልቋል እኔ ጃፓን ላይ የነበረኝ ቆይታ ምን እንደሚመስሉ አወራሉ ግን አንተ እንዴት ነው እንዴት አየሁ የ ሆነስትሊ በጣም የተደበላለቀ ስሜት ነው ያለኝ ስለ ጃፓን ቆይታ። ሲጀመር ጀምሮ ላይክ ኤርፖርት ላይ ስንደርስ የነበረው ነገር ጥሩ አልነበረም። ያው የታወቀ ነው። ከሰርድ ወርልድ ካንትሪ ስትመጣ ያለውን አይነት ነገር አሳይቶናል። ገና ፓስፖርታችንን ሲያዩ ከቨር ፔጁን ሲያዩ ነው የደበራቸው ኢትዮጵያ፣ ያ እንደዚያ ብሎ ነው የጀመረው ግን ያው ካለን ፕሮፋይል ከምናምን አንጻር ኢዝሊ መግባት ችለናል። ውስጥም ስንገባ ያየውት ነገር ተመሳሳይ ነው። ሰዎች የሆነ ሁለት አይነት ባህሪ ነው ያላቸው ነው። ለሰዎች ለሌላ አለም ማሳየት የሚፈልጉት ፓርት አለ የሆነ ከዚያ ደግሞ የሆነ የተደበቀ ፐርሶናሊቲ ማንነት አላቸው ያ

ይቀልላል እንዴ? እኔ ፈረንጅ ሳይ በቃ የበታችነት ስሜት። ግን በጣም ደስ የሚል ልጅ ነው። አሁን ቦክሰኛ ነው እና የተወዳደራችሁ ምናምን እያሳይ የጆርጂያ ነው። አሁን እዛ ቻይና ላይ ቻምፒዮን ሆኗል። እና ይህን አጋጣሚ ተጠቅመን ኔትወርክ ማድረግ ጥሩ ነው። አንዳንድ ኢንተርናሽናል ሰዎች ስታገኙ ምን ስትሉ ትራቭል ስታደረጉ ኔትወርክ ማድረግ አሪፍ። ቀጣየት እንደምትሄዱ ማን እንደምታገኙ ምናምን ወደ አንተ ልመለስ ለ አታቁ ብቻ ኔትወርክ እና እንዳልኩሽ ነው። ሰዎቹ እንደዛ ነው፣ ሁለት አይነት ፐርሶናሊቲ ነው ያላቸው የኔ የራሴ ሀሳብ ነው ባይዘዌይ። ሰው በእኔ መልከታ እንደዛ ነው ላይክ ሌላው ዓለም እንዲያይላቸው የሚፈልጉት የሆነ ሳይድ አላቸው። የሆነ በቃ ሀምብል መምሰል ምናምን ጥሩ መምሰል ምናምናም ነገር ይመስላሉ ነው ግን አይደሉም። እንደዛ ነው። ላይክ አላቸው፣ ልክ ያልሆነ ፓርትም አላቸው። ዲፕ ዳውን የሆነ ሌላ አይነት ፐርሰናሊቲ አላቸው። ለጥቁር ምናምን ያላቸው ነገር ሌላ፣ ጥቁርም ባትሆን ሌላ ፎሬነር ስትሆን ያላቸው ነገር አለ። ሲሸሹኝ፣ አይ ሚን ትሬን ላይ ቃየሁ ማለት ነው። እሱን እንድትል ያደርገህ ምንድን ነው? እንደዚህ ሲሸሹህ ምናምን

በጣም ብዙ ጊዜ ነውና ሮ በዚያ ልክ ደግሞ ሰውን አሲስት ለማድረግ ምናምን ነገር ያላቸው ነገር ምናምን ደስ ይላል። ስራቸውን ትተው መንገዳቸውን ትተው ምናምን ተመልሶ የሆ ነገር ስጠይቃቸው ወስዶ ቦታው ድረስ ያሳየዋል። እሱ እሱ ፓርታቸው ደስ ይላል። ከዚ ውጭ በጣም ነገሮች በጣም ኤክስፔንሲቭ ናቸው። ከሌላ ቦታ አንጻር አፎርድ ማድረግ ነው ትንሽ ከባድ ነው። ለእኛ አርገ ነዋለሁ ትላለህ። ሰው ብቻ የሆነ የተደበላለቀ ስሜት ነው ያለኝ ነው የምልሽ። ስለጃፓን ጠቅላለ ሳረጉ ከአስር ስንት ሰጠታል? ከአስር ይኸኛው ሳይዷ ነው ጥሩ ጎኗ ጥሩ ጎኗ ቢሆን ድራማቲስትም ቢሆኑ የሚያሳዩት ነገር ደስ ይላል። ነው በጣም ካይንድ ይመስላሉ ሰዎችን አሲስት ያደርጋሉ በአቅማቸው። እሱ ሱ ነገር በጣም ፖዘቲቭ ነው። ፕላስ ደግሞ ቴክኖሎጂ በጣም አድጓል እስፔሻሊ የሜትሮ እንትናቸው ሲስተማቸው በጣም የሚገርም ነው። እሱ እሱ ፓርት የሚደነቅ ነው። ከኤአይ ጋር ተያይዞ ያለው ነገር ምናምን እና እሱ በጣም ፖዚቲቭ ነገር ነው፣ ደስ ይላል። እኛ ምን ያክል እንደቀረን ነው የሚያሳየው። እና እሱ የሚደነቅ አሪፉ፣ ፖዚቲቭ ፓርት እሱ ነው። እኔም ከአንተ ጋር የምጋራው ነገር የሰው ልጅ በዚህ ያክል ፐርፌክት ሊሆን አይችልም። እንዲያውም እዛ ጃፓን ያገኘ ነው አንድ ኢትዮጵያዊ፣ ሁለት አይነት ማንነት አለ በጃፓኖች ምናምን ብሎ አለ። ከዚህ በፊት ወይ አስገባ ይሆናል ቻኔ ሰው ልጅ በዚህ አንተ አልነበርክም፣ ጭራሽ ከሱ ሳወራ አልነበርክም። ሁለት አይነት ማንነት ታቴማ እና ሀኖይ ነው ምናምን የሚባል ነገር አለ ምናምን እያለኝ ነበር። ምን ያደርጋሉ መሰለ ጃፓን ላይ ማለት ነው። ታቴማ እና ሆኔ የሚባል ነገር አለ። ታቴማ ማለት ማለት ነው ለሰዎች የምታሳየው ፊት ነው። ሆኔ የሚባለው ደግሞ ትክክለኛ ማንነት ነው። ልክ ስትግባባቸው ምናምን ሆኔ ትጠያየቃለ። ስም ፐርሰንት ነው ታቴማዊ ስም ፐርሰንት ነው ሆኔ ይለዋል እነሱ ራሱ የተለመደ ነገር ነው። ኦልሬዲ ማለት ነው። ስለዛ ደስተኛ ሆኖ ነው የምታያቸው፣ ግን ውስጣቸው ሆኔያቸው ደስተኛ ላይ ሆኑ ይችላሉ። የውጭዋ ታቴማ ነች። የውጭዋ የምታሳያት ታቴማዊ ትባላለች። ሆኔዋ ደግሞ ቀስ በቀስ የምትወጣ ነች። አይወጣም እንጂ እማታሳየው ነው። ብዙ ጊዜ አታሳይም። ሆኔ አይወጣም እንዴ? እርስ በርስ አብረው ሲኖሩ ምን ሲሉ ምን ነው ካታቴ ውስጥ ያለው ውስጥ ነው። ውስጥ ያለው ውስጥ ነው የሚቀረው። ላሁን ለምሳሌ እዚህ ከስተመር ሆነህ መተህ የፈለገ ብታስቀይም አይናገር ውስጥ የፈለገ ቢጨስ ታቴማ ይሄ ነው ላንተ የሚያሳየ፣ እኮ ግን ተምታቶበት ሆኔ ቢወጣስ? ሆኔ ቢወጣማ ያው ምንም ወንጀል አይደለም፣ ወንጀል አይደለም። ግን ይህን ነገር ከምንድን ያዳበሩት? ከልጅነታቸው ጀምሮ የተነገራቸው ያደጉ ናቸው። ያ እንደዛ ነው ማለት፣ በአንድ ተሰርተው ያደጉ ማህበረሰቦች ናቸው። አረባ ሩል አለ፣ በዛ ሩል ተከትለ ነው በቃ የተሰራው ጀነሬሽኑ ማለት ነው። እንደዛም ሆኖ ባለፈው እንደ አጋጣሚ ሲነግረኝ ነበረ አንዳንድ ወጣ ያሉ ባህሪ ያላቸው ሰዎቹም አሉ። ታቴማም ሆነ ሆኔም ሆነ ከዛ ውጭ አን አንድ አስተማሪ ነበረች። ከኤሊ ጋር ፍቅር የያዛት የረዥም ዓመት የረዥም ዓመት ከኤሊ ጋር በጋ ብቻ ረዥም ዓመት ኖራለች። አስተማሪ ነበረች፣ አስተማሪ ነች። ጃፓንኛ እየተማርኩኝ ያለ አንድ ዓመት ተምር ያለ ጃፓንኛ እና የምታስተምረን አስተማሪ ነች። በስነ ስርዓት ነው የነገረችን። ተማሪ ኤሊ ነች እና ክላስ ነው የነገረችን ማለት ሴት ነች። ኤሊ፣ ነው ማለት ከኤሊ ጋር ተጋብታ ትኖራለች። ተጋብታ ትኖራለች። ያው ሌላ ግንኙነት አይኖርኩ ይችላል። ግን እንደባለ ትዳ እሷ የምታየው እንደባሏ ነው። ቤቷ አብሯት አለ። ቤቷ አብሯት አለ። በስነ ስርዓት ለሱ ምግብ አቅርባ ነው ለራሷ የምትበላው። ወክ ይወጣሉ። ታቴማ ነው ኤሊ አግብቶ የሚኖሩ ሰው አለች እና ለምን አሻንጉሊት ወሰነ? ስራ ሰርቶ እኮ ባሌ ነው ሚስቴ ነው ብሎ ይኖራል። አሁን ለምሳሌ ዶክመንተሪዎች ብታይ ጃፓኒዝ ቪዲዮዎች ማለት ነው፣ አንዳንድ ዶክመንተሪዎች አሉ። ሶ ለምሳሌ የሆነ አሻንጉሊት ሰራና፣ በቃ እሱ ሚስቴ ነች ብሎ ያስባል ማለት ነው። አሻንጉሊት ከዛ ሬስቶራንት ይገቡና ለእሷም ለሱ ምግብ አዞ ማን ነው ነገሩ፣ የእሷንም የእሱንም ይበላል። ኤሊ ኤሊ ስንት ዓመቷ ይሆናል? እሺ፣ አስተማሪዋ ትልቅ ሰው ነች። ወደ 50ዎቹ መሀል አካባቢ በጋብቻ ስንት አመት ቆይተዋል? ማለት ነው ከኤሊው ጋር አሮኖ። ያኔ ብቻ ብቻ ረጅም ጊዜ እንደቆዩ ነው ይሄ ነገር። እሺ ኤሊ ግን ያውቃል? ይሄ ነው እሺ። ማወቅ ፈልገው ኤሊው ትዳር ላይ እንደሆነ ያውቃል። አሁን ለምሳሌ እንዳጋጣሚ የሆነ ቦታ ወስደው፣ ኤሊዮች የሚበዙበት ብትወስደው፣ እቺ ታረጋ። አሁን እሱ የሚያውቀው ሌላ ኤሊ ነው። ከኤሊዋ ጋር ሌላ ነገር ሲያደርግ ብታየው፣ ምን እንደሊሰማት የሚችለው ይሄ። ማወቁ ከባድ ነው። ግን አሁን እኛ እንደዚህ እንደምናያቸው እነሱስ በምን መነጸር ነው የሚያዩ? አበሾችን ወይም ደግሞ ወጣ ያለ ከለርን ሲያዩ በምንድን ነው? ትናንት አሁን የሆነ አስፋልት ላይ ወጣት ይሄ ብቻ ልጆች፣ ተማሪዎች ሲያልፉ እየተጠቃቆሙብን ነበር። ሲስቁ ማለት ነው። ያው ወጣ ያለ ከለር ኖሮን ይሄ በክፋት ሳይሆን አንዳንድ የፎሬነር ስታይ ትንሽ ወጣ ይልብሃል። እና ቶኪዮ እንደሆነ እንመሳሰልባቸዋል። ኮርስ እንመሳሰልባቸው። አንተ ቻይናዊ ነው ኮሪያዊ ነው እንደምትለው እነሱም አይለዩም። ጋናዊ ነው ምናዊ ነው የሚለው አይለዩም። ጋናዊ ልትሆን ትችላለህ። በነሱ ነገር ላይ የሆነ ጃፓኒዝ ጓደኛ ያለኝ እና ምንድነው ያለኝ የሆነ ጋናዊ ጓደኛ ነበረው እሱ ማለት ነው። ከዛ ስሙን ነግሮኝ ምናምን ታውቀዋለህ አለኝ። አንድ ሰፈር አድርገው የሚያስቡት አፍሪካ አንድ ሰፈር አይደለም። ግን ሁሉም አይደሉም፣ ብዙዎቹ አይደሉም ወጣ ያሉ ወጥተ የገቡ እንዲሁም ቶኪዮ ያሉ ምናምን አብዛኞቹ የማይመስላቸው አሉ፣ እንደዚያ የሚያውቁ ማለት ነው። ግን ደግሞ የማያውቁት ይበዛሉ። እዛ በጣም ሙቀት ያለበት ሀገር፣ የሚሞቅ እንዲሁም ደግሞ አንድ ሰፈር ነው። ትተዋወቃለህ። ሀገር የለም ሰፈር ነው። ስለዚህ አይ በጣም የሚገርም ነው። አስባችሁታል አንዳንዴ አንዴ ምንም ያህል የሆነች ሀገር ብትሰለጥን ሌላ ሌቭል ላይ ብደርስ ምን ብትል የሆነ አስፍታችሁ ለማየት ከምትኖርበት አካባቢ ወጣ ብላችሁ ሌላ ቦታ መሄድ ግድ ይላል። ሌሎች ሰዎች ጋር መተዋወቅ፣ የሆነ ካልቸርን ኤክስፔሪየንስ ማድረግ፣ የሌሎች ሰዎች አኗኗርን ማየት ምናምን ግድ ይላል። ምንም ያህል እናንተ የሰለጠናችሁ ብትሆኑ ማለት ነው። አንዳንድ ጃፓናውያን ጃፓን ወደኋላ ቀርታለች ብሎ ነው የሚያስቡት። እስካለም ሌላ ሀገር ሲሄዱ የተሻለ ነገር በጣም ኦቨር የተጋነነ ነገር እንዳለ ነው የሚጠብቁት። እነሱ የሚያስቡት ማለት ነው የራስ በእጅ ያለ ነገር እንትን እንትን በጣም የሰለጠነች ጃፓን እንደዚህ ነች ወደ ኋላ ቀርተናል ብሎ ነው የሚያስቡት አለም ጥሎ ነገር ሳይወጡ ብዙዎቹ ስለማይወጡ ሲወጡ ደግሞ ልዩነቱን ያውቁታል ምክንያቱም ለጃፓን ጥሩ ሀገር ሴፍቲ ብትለው ምን ብትለው ሁሉም ነገር በጣም አሪፍ ነው የፈለከው ነገር ስንት ሀገር ኢትዮጵያ እና የሆነ አወራረ እኮ ጃፓን ኢትዮጵያ እና የሆነ ጋና የሄድክ ነው የሚመስለው። ሶስት ሀገር ነው። የት ሌላ ኢትዮጵያ አዲስ አበባ ገብቼ ኦሮሚያ ነው። አሁን እንግዲህ ተስፋ አለኝ ፓስፖርት ይስጡኝና

ፐርፌክት ሊሆኑ አይችሉም። ያው የሰው ልጆች ናቸው። የእነሱ ደግሞ ጥሩ የሚባሉ ጎኖች አሉ። አሁን እሱ እንደጠረሰው የትሬን ስቴሽኑ ሲስተም በጣም የሚገርም ነው። ቴክኖሎጂ ላይ ያላቸው ነገር በጣም አሪፍ ነው። ድጋሚ ደግሞ እርስ በርስ ያላቸው መከባበርና ዲሲፕሊናቸው ይገርማል። በየቦታው ይሄ ሴኩሪቲ ምናምን አታዩም፣ ግን እነሱ ለራሳቸው ብሎ ዲሲፕሊን ናቸው። ለምሳሌ በአንድ መስመር መሄድ ካለባቸው በዛው መስመር ነው የሚሄዱት። እንደ አንድ አትጠጋም፣ ወደዚህ ግባ ምናምን አይባባሉ በቃ አሁን ደረጃ ስቴሽን ላይ አስተውለ ከሆነ በዚህ በኩል መውጫ ከሆነ በዚህ መውረጃ ነው። ሁሌ እግራቸውን ይዘው ነው የሚንቀሳቀሱት። ሰው ዲሲፕሊን ናቸው። ምልክቶች ምናምን አሉ፣ ግን ሰብኮንሸስ ለምደውታል። ምክንያቱም ሰዎች ሁላ ሳይኖሩ በዛች መውረድ ባለባቸው ናቸው የሚወርዱት። እኛ ዝም ብለን በመውረጃውም ስንወጣ በመውጫው ስንወርድ ነበረ። እነሱ ዲሲፕሊን ናቸው። ይሄ ነገራቸው ይደነቃል። ይሄ ከሌላው ዓለም ሌላ ሰው መጣ አልመጣ አይደለም፣ እነሱ ቀን ተቀን የሚያደርጉት ነገር ነው እንዳስተዋልኩት ማለት ነው። ይሄ ነገሩ ጸዴ ነው። ሌላው ነገር ደግሞ የትኛውም ሰዓት ላይ እንደ ልባችሁ ወቅ ማድረግ ትችላለ። ይህም ጋረንቲድ ሴፍቲ ነው ያስተዋልኩት ማለት ነው። ምናልባት ውስጥ ለውስጥ ሁድ ምናምን አልሄድንም፣ ግን እንደዛም ሆኖ ጋረንቲድ የሆነ ሴፍቲ ነው። ፕራይስ ዋይዝ እኔ ከሌለ ከዘርኳቸው ሀገራት በጣም ኤክስፔንሲቭ ሆነ አግኝቻታል። ውድ ነች፣ ብዙ ነገሮቿ ውድ ናቸው። ግን ይሄ የሰው ባህሪ እንደ የትኛውም አለም ነው የማየው። ጥሩ ሰዎች አሉ፣ መጥፎ ሰዎች አሉ። ምንም የተለየ ነገር የለውም። የትኛውም ዓለም ላይ እንደዛ ነው። አሁን እናንተ መጀመሪያ ላይ የሆነ ሀገር ስትሄዱ መጀመሪያ ላይ ያጋጠማችሁ የዛ ሀገር ዜጋ ጥሩ ከሆነ ሙሉ ሀገሪቷን በዛ እንትን ማለት አለ ማጠቃለል ብዙ ሰው የሚያደርገው ነገር የማስተውለው ማስተው ነው ማለት። ግን እዛ ጃፓን ጥሩ ሰዎችም አጋጥሞኛል። መጥፎ ሰዎችም አጋጥሞኛል። አሁን እኛ ሀገርም እንደዛ እኮ ነው። የውጭ ዜጋ ሲመጣ ገላም እኔ ያረቁኝ ሰዎች መጥፎ ሰዎች ናቸው። እንዳጋጣሚ ሁን ለምሳሌ ድግር ላይ ያለች ጃፓን የምትወክል አይመስለኝም ራሷ ነው የምትወክለው። እንደ ግለሰብ ደረጃ የተመታች ነች ነው። ግን ያው ጃፓናዊት ስለሆነች ስለሆኑ አንድ ሰው ብቻ አሉ፣ ሶስት አራት ይሆናሉ ይሆናሉ። ጠቁመን የነበረው ሰው ትዝ ይልሀል መንገድ ላይ። በዛው ልክ ደግሞ ጠቁመኝ ብየው ገላምጦኝ የሄዱ አንድ አራት አምስት ሰዎች አሉ። አለም ነው አለም ነው በቃ፣ ኢትዮጵያ ላይም ጥሩ ሰዎች አሉ፣ የተረገሙ ተምች ሰዎች አሉ፣ እንደ እኔ ግን አንተ አምስት ነጥብ አምስት ሰጥታታል እኔ ምናልባት አሁን ይሄ ዲፕ የሆነ ካልቸሯን ትራዲሽኗን ይሄ ተፈጥሯዊ ቦታዎች አሁን ምናምን አላየሁም ትንሽ ይቀረኛል ብዬ አስባለሁ። ስለዚህ አሁን በነበረኝ የቶኪዮ ቆይታ ግን ይሄ ትሬንስቴሽኑን ፊገር አውት ማድረግ እኔ አንተ ማይኮ ያሳለፍናቸው ሙመንቶች ብቻ የሆነ ትራቭል ስናደርግ ስንሰድ ስንጫወት ምናምን የነበረው ቫይብ አዳዲስ ነገሮችን ያየንበት አዳዲስ የሀብታሙ ሰፈር ያየንበት ስቴሽኑን ጠፍተን ፊገራዎች ያደረግንበት ድጋሚ ደግሞ ሻንጣይዘን ከተማ ለከተማ የተንከራተትንበት የእኔ ለእኔ ፓርቱ ኦፍ አድቬንቸር። ብዙ ጊዜ የሆነ ትሪፕ ስሄድ እኔ ፐርሰናል የሚፈልገው አይትራይ በቃ የሆነ ጥሩ ጎኑ ኦርጋናይዝ ተደርጎ ነው እስከዛሬ ስንሄድ የነበረው። አሁን ግን አውቶ ሜዳ ላይ ተጣልን፣ ራሳችን ፊገራውት ነገር ማድረግ ነበረብን። እኔ እንደ አድቬንቸር አየሁት እና ደግሞ ጥሩ ጥሩ ሳይዱን ለማየት ነው ስሞክር የነበረው ከሞላ ጎደል እኔ ሰባት ነጥብ አምስት መጥፎ አይደለም። እሺ ወይ የሚቀጥለው ስንሄድ ይክሱን ይሆናል፣ አንተም በመጥፎ ሳይድ እንትን ያሉትን ይክሱን ይሆናል እኔም ደግሞ ምናልባት ይሄ መጥፎ ሲያሳዩ የነበረውን ሳይድ ለመሸፈን እንትን ብያለሁ። በቃ የራሴ ኤክስፕላኔሽን ሰጥኋቸው። አይ በቃ እንደ ማንኛውም ሰው ልጅ ጥሩ አለ፣ መጥፎ አለ ብዬ ያስቀመጡት። እንደ ሀገር ግን ዲፕ የሆነ ትራዲሽኑ ካልቸሩ ምናምን ስናይ የበለጠውን አታችመንት ፈጥራለሁ ብዬ አስባለሁ ዩኖ። እኔ አሁን ከሴፍቲ ከምናምን አንግል በጣም ፖዚቲ በጣም ጽድት ያለ ነው ምናምን፣ የምትሰጋው ነገር የለም ከዛ ከዛ አንፃር ዩኖ አስር ከአስር የምትለው አይነት ነው ዩኖ። ፖሊሱ ላታይም በየቦታው ምናምን ነገር ነው ሶ፣ ህዝቡ በራሱ የሆነ ሴታፕ የደረገ የሆነ አይነት ነገር ነው እና ሶ ምንም የምትለው ነገር አይኖርም ከዛ አንግል። ግን ላይክ ካየሁት ከሰው ባህሪ አንፃር ኢቨን ፎሬነር ሆነ እንደዛ ብሄቭ እንታረግ ይፈለጋል። ነው ሰው ሀገር ስትሄድ እኮ ማታቆ ካልቸር ማታቆ እንትን ውስጥ ስትሄድ የሆነ ሚስቴክ ልትሰራ ትችላለች። እዛ ግን የማይፈቀድ አይነት ነገር ነው የሚመስለው። እንደዚህ ይገላምጠዋል። ተሳስተው ካል እየሄድክ ውሃ ወር ምግብ ስትበላ ካየው እንደዚህ ያ ይውሃል ነው ልክ የሆነ ያስደነግጠዋል ምናምን ነገር እና እሱ ፓርት ትንሽ አልተመቸኝም። እንደት ነው አይጠበቅም የሆነ ሰው ዛሬ መተ የሆነ ሀገር እንደነሱ ብሄብ ብንታረግ አይጠበቅም። እንግዳ ነው፣ የካልቸሩን አታውቀውም። እኛ ሰምሀው አይተናል ቀድመን የሚደረገው ምንድን ነው የሚደረገው ምን፣ እንደውም አይፈቀደውም የሚለውን ሰው ከዚያ ከዛ አንገል ነው ብቻ ያለው ነገር ከቬንዲንግ ማሽን የሚጠጣ ነገር አውጥተን ጠጥተን፣ ግድግዳ ጠርሰር ካልሸና፣ ምን ዋጋ ምን ዋጋ ካልተጸዳዳን እዚህ እንደለመደው ምን ዋጋ። በእርግጥ ከመሄዳችን በፊት እሱ እንዳሉ በጣም በቃ ይሄ ስለ ዲሲፕሊኑ ስለ መንገድ ላይ አለመብላት ለሆነ ስለ እነሱ ባህል ምናምን ብዙ ነገር ስለሰማን ልክ ስንሄድ የሆነ ጭንቀት የጭንቀት ቫይብ ነበረ። ምንድን ነው የሚደረገው? ምንድን ነው የሚወራው? እንዴት ነው አክት የምናደርገው? ምናምን የሆነ ራስን ለመሆን ትንሽ ትገደባለህ፣ ነገር እሷ ስሜት መጀመሪያ ላይ ከብዳኝ ነበር። ከዛ ውጭ ግን እኔ አንድ ሀገር ሁሌም ሲሄድ ምኑ መሰላችሁ? ቀድሜ የሆነ ለዛ ሀገር እንድሳብ የሚያደርገኝ ነገር ቦታው ላይ ሲሆን ሰላም ከተሰማኝ አለቀ። እንደ ልቤ መሆን ከሆነ የሆነ ሴፍቲ አይነት ስሜት ከተሰማኝ ያን ነገር በቃ መጀመሪያ ላይ እወደዋለሁ። ከዛ ኋላ ሌሎች ነገሮችን ኤክስፒሪያንስ አደርጋለሁ። ምክንያቱም የሆነ ቦታ ሴት የሆነ ነገሮች ሳደርግ ምናምን፣ መሳቀቅ፣ መጨነቅ ምናምን አልፈልግም። አንዳንድ ቦታ ስታንድ አድርጌ ካሜራዬን ጀርባዬን ሰጥቼው ካሜራዬን ስቀርጽ ነበር። ማንም አይነቁ፣ ማንም አይደርስበት። ብቻ ከሞላ ጎደል እሱ አምስት ነጥብ አምስት እኔ ሰባት ነጥብ አምስት አልቋል። ሰብስክራይብ። ሁላችሁም ወዳችኋለሁ። ይመቻችሁ። ፒስ።